አስደማሚ የግብርና አብዮት በቡርኪና ፋሶ። ለአፍሪካ እንግዳ የሆነው የትራኦሬ የግብርና ሜካናይዜሽን ለቡርኪና ፋሶ ወሳኝ የሚባል የኢኮኖሚ ምሰሶ መሆኑንና በምግብ ራስን ከመቻል አልፎ ለሌሎቹ እንደሚጠርፍ በሁለት ዓመት ውስጥ በተግባር ያረጋገጠ አስደናቂ ሜካናይዜሽን ነው። የቡርኪና ፋሶ ገበሬዎች ምርታማነትን በከፍተኛ ደረጃ ገድቦ የቆየውን ኋላቀር የግብርና መሳሪያ በዘመናዊ የግብርና ቁሳቁሶች በመተካት የማይታመን ለውጥ ማስገኘት ችሏል ይህንን ችግር ለመፍታት ፕሬዚዳንት ኢብራሂም ትራኦሬ የቀየሰው መንገድም ውጤታማ ሆኗል የትራኦሬ መንግስት ይህን ችግር ለመፍታት 400 ትራክተሮች ለሰፋፊ እርሻ፣ 239 ትራክተሮች ለአነስተኛ ገበሬዎች፣ 239 ቲለር፣ 710 ለመስኖ ልማት የሚውሉ የሞተር ፓምፖችን ለገበሬው በነጻ አቅርቧል። 700 ሞተር ሳይክሎችን ደግሞ የግብርና ሂደቱን ለሚቆጣጠሩ ለግብርና ኤክስቴንሽን ባለሙያዎችና ለገበሬዎች ተከፋፍሏል። 80 ፐርሰንቱ የቡርኪና ፋሶ ሕዝብ በግብርና የሚተዳደር ነውና የትራኦሬ መንግስት አርሶ አደሩን ዘመናዊ ማሽነሪዎችን በማስታጠቅ ቅልጥፍናን በማሳደግ የእጅ ስራን በመቀነስና ድካምና ጊዜን በሚቆጥብ ዘመናዊ ማሽን እንዲጠቀሙ በማድረግ የሰብል ምርትን በከፍተኛ ደረጃ እያሳደገ ይገኛል። ቀጣይነት ያለው የግብርና ምርት እድገት እንዲኖር በሚልም የግብርና ግብዓቶችን በማቅረብና በመደጎም አስፈላጊ የሆኑ ግብዓቶችን ለገበሬዎች ተደራሽ በማድረግ የልማት እቅዱን ውጤታማ ማድረግ ችሏል። እነዚህ ድጎማዎች በአገር ውስጥ ባለሙያዎች በአንድ ዓመት ውስጥ የተመረቱና ውጤታማ የሆኑ ማዳበሪያዎችንና ምርጥ ዘሮችን ለገበሬው በነፃ መስጠትን ያካተቱ ናቸው። በያዝነው ነው ዓመት ብቻ 68960 ቶን ማዳበሪያ፣ 180 ቶን የእጽዋት ዘር፣ 230 ቶን መኖ ዘር፣ 10 ቶን የአሳ መኖ፣ 10 ሊትር ጸረ ተባይና 10 ቶን የተከማቸ የእንስሳት መኖ ምርቶች ይገኙበታል ከ78 ቢሊዮን ሲኤፍኤ በላይ የቡርኪና ፋሶ ገንዘብ የተመደበለት ይህ ግዙፍ የግብርና ማዘመን ኢንቨስትመንት በአጭር ጊዜ ውስጥ ያመጣው ውጤት እጅግ አስደናቂ ውጤት ተብሎ የተመዘገበ ነው። ይህም ለግብርናው ዘመናዊነትና ዘላቂነት ላለው ምርታማነት የሚረዳ ሲሆን የአገሪቱን የረጅም ጊዜ የምግብ ዋስትናም ያረጋገጠ ሆኗል። ከሜካናይዜሽንና ድጎማ ባሻገር ቡርኪና ፋሶ በግብርናም ሆነ በአግሮ ኢንዱስትሪ ዘርፎች ዘላቂና ውጤታማ የሚያደርጉ ልምዶችን እያካበተች ነው። የአፈር መሸርሸርና ያልተጠበቀ የአየር ሁኔታን ለመከላከል በሚልም መንግስት የአፈር ለምነትን ለመጠበቅ የሰብል መለዋወጥ እንዲኖር በማድረግና የኬሚካል ማዳበሪያ ጥገኝነትን መቀነስ የሚያስችሉ ዘዴዎችን ማዳበሪያና የዝናብ ውሃ አሰባሰብን በማስተማርና በማሰልጠን እንዲሁም የመስኖ ልማቶችን በማስፋፋት ላይ ይገኛል። በተጨማሪም አርሶ አደሮች በኦርጋኒክ ሰብሎች ላይ ተመስርተው እንዲያመርቱና መሬቱ ከማናቸውም ኬሚካላዊ ብክለቶች ነጻ እንዲሆንና እንዳይጎዳ የሚያደርጉ አሰራሮች ነው በቡርኪና ፋሶ እየተዘረጉ ያሉት። ገበሬዎችና የግብርና ባለሙያዎች በተፈጥሮ ተባይ መቆጣጠሪያና በውሃ ጥበቃ ቴክኒኮች ላይ ስልጠና እያገኙ ሲሆን፣ ይህም የሀገሪቱ የግብርና ስልት ለአካባቢ ጥበቃና ለብዝሃ ህይወት ደህንነት የራሱን አስተዋጽኦ የሚያበረክት የአገሪቱን ምርታማነትም ዘላቂነት እንዲኖረው ማድረግ የሚችል ነው። የቡርኪና ፋሶ አርሶ አደሮች በአየር ጸባይ ሁኔታ፣ በገበያ ዋጋና በአፈር ጥበቃ ላይም ወቅታዊ መረጃ እንዲያገኙ ለማድረግ የሚያስችል አገር በቀል ቴክኖሎጂ እየተጠቀሙ ነው። ይህ የግብርና ቴክኖሎጂያዊ አሰራርም የግብርና መሳሪያዎች በወቅቱ የመትከልና በጎርፍ አደጋ እንዳይጎዱ በጭቃ ተውጠው እንዳይቀሩና ቀድሞ በታወቀው የአየር ጸባይ አማካኝነት አስፈላጊውን ጥንቃቄ ለማድረግ አስፈላጊውን ስራ በአስፈላጊው ሰዓት ለመስራት የሚያስችል ሲሆን ሰብሎችን በወቅታቸው ለመሰብሰብ የሚረዳም ነው። ይህም የግብርናውን ዘርፍ በጥንቃቄ ማስኬድ የሚቻልበት አዲስና ዘመናዊ አሰራር ነው። ከምርት በኋላ ላለው የገበያ ሂደትም ተወዳዳሪ የሽያጭ ተደራሽነት መሰናክል እንዳይሆን ገበሬው ምርቱን ለአገር በቀል የምግብ ማቀነባበሪያዎች ማቅረብ የሚችሉበት እድል ተመቻችቶላቸዋል። ከዚህ አልፌ ልሂድ ያለ ገበሬም የገንዘብና የቁሳቁስ ችግር እንዳይገጥመው ለሁሉም በየአቅሙ ነጻ ሊባል የሚችል አነስተኛ ወለድ በረጅም ጊዜ የሚከፈል የማይክሮ ፋይናንስና የግብርና ብድር ለማግኘት የሚያስችል የፋይናንስ ስርዓትና የግብርና መገልገያ እቃዎችን በዱቤ የመውሰድ እድል ተመቻችቷል። የገበያ አዝማሚያዎችን መከታተል የሚያስችሉ አሰራሮችም ተዘርግተዋል። በተጨማሪም የቡርኪና ፋሶ ገበሬዎች የሰብል ኢንሹራንስ አገልግሎት የማግኘት እድል እንዲኖራቸው ተደርጓል። መንግስታዊ የሰብል ኢሹራንሱ ገበሬው በአየር ጸባይ ምክንያት ማሳው ቢጎዳበት ወይም ሰብሉ በጎርፍ ቢጠቃ ወይም በእላፊ ዝናብና በረዶ ሰብሉ ላይ ጉዳት ቢደርስ አይሰጋም። ቀድሞ የገባው ኢሹራንሱ አለለት። ይህም ኢሹራንስ የመንግስት ነው ነውና ገበሬው ለግለሰብ ባለሀብት ለኢሹራንሶች ብዝበዛ የሚዳረግበት እድል ዝግ ነው። በዚህ መሰሉ ቴክኖሎጂን ከግብርና ጋር በማዋሃድና ለግብርና ጥቅም ላይ የሚውል የዘመናዊ ቁሳቁስ እጥረትን በመቅረፍ ግብርናውን በየዘርፉ በማዘመን አነስተኛ ገበሬዎች ሰፋፊ ሄክታሮችን በቅልጥፍና ማምረት መቻልና ፈጥኖ ለገበያ ማቅረብ ለቀጣዩ የምርት ጊዜም ፈጥኖ የመዘጋጀት እድልን ማግኘት ችለዋል። በዚህም ምርታማና ውጤታማ መሆን ችለዋል። ዛሬ ቡርኪና ፋሶ የውጭ እርዳታን ወዲያ ብላለች። ረሃብ፣ የምግብ እጥረት የሚባሉ ነገሮች በአገሪቱ ውስጥ ካለመኖራቸውም በላይ ወደፊት በሚኖረው ጊዜም ይኖራሉ ተብሎ እንዳይታሰብ የሚያደርጉ አሰራሮችን እየተከተለች ያለች ሀገር ሆናለች። ይልቁንም ቡርኪና ፋሶ የራሷን የምግብ ፍጆታ ከማሟላት አልፋ ለጎረቤት ሀገራት አቅምን ባገናዘበ ዝቅተኛ ዋጋ መሸጥ ጀምራለች። የቡርኪና ፋሶ ሀብታምም ሆኑ ደሃ የነበሩ ገበሬዎች ደስተኛ ሆነዋል። በአጭር ጊዜ ውስጥ አይተውት የማያውቁትን ለውጥ በማየታቸውም፣ ተደንቀዋል፣ መንግስታቸውን አመስግነዋል። በእኛ አገር ቋንቋ ሞተን ከርመን ማለት ጀምረዋል። ይህም የፕሬዝዳንት ኢብራሂም ትራኦሬን አገርና ሕዝብ ወዳድነትን እንዲሁም ቀናነት ላይ የተመሰረተ መንግስታዊ አስተዳደሩን ተከትሎ የመጣ አስደናቂ አፍሪካዊ ለውጥ ነው። የቡርኪና ፋሶ ለውጥ በአፍሪካ ያልተለመደና እንግዳ የሆነ የአገሪቱ አስቸጋሪ የአየር ጸባይ ያልገታው የማንም የውጭ ድጋፍ የሌለበት ነገር ግን እጅግ ፈጣንና አስደማሚ የሆነ እድገትና ለውጥ ነው። ቡርኪና ፋሶ በእነዚህ የልማት ዘርፎች ሳትወሰን አዳዲስና ለአገርና ለሕዝብ የሚጠቅሙ ሕጎችንም እያረቀቀች ነው። ይህም ገና ይፋ ባይደረግም በዋናነት በብሔራዊ ጥቅም ላይ ያተኮረና የምዕራባውያንን የዝርፊያና ዝርፊያቸውን ለማስቀጠል ሲሉ በየጊዜው የሚፈጥሩትን ግጭትና የእርስ በርስ ጭፍጭፍን በዘላቂነት መግታት የሚያስችል ብሔራዊ ማንነት ላይ እንዲሁም ፍትሐዊ የመሬትና የሀብት ክፍፍል ላይ ያተኮረ እንደሚሆን እየተነገረ ነው። ምዕራባውያንን አባሮና የፈረንሳይን ባንክ ዘግቶ የራሱን ባንክ የራሱን ከረንሲ የራሱን ካፒታል ወዘተ በማድረግ የራስን ለራስ የሚሉ በትራኦሬ የአገዛዝ ዘመን የተጀመሩት ለውጦችና ሪፎርሞች በቡርኪና ፋሶ ፕሬዝዳንት ቢለዋወጡ እንኳ እንዳይለዋወጡና የአገሪቱ ህግ ሆነው እንዲቀጥሉ የሚያደርግ ረቂቅ እንደሆነና ብሔራዊ ደህንነትንና ማንነትን የሚመለከቱ ህግጋቶች እንዳሉበት ታውቋል። ይህ ብቻ አይደለም። ኢብራሂም ትራኦሬ በአሁኑ ወቅት የነዳጅ ዘይትና ሌሎች ተያያዥ ፍላጎቶች እጥረት እንዳይኖር የነዳጅ ዘይት ማከማቻዎችን ከመገንባት አልፎ ከቡርኪና ፋሶ ተነስቶ ጋና የሚደርስ ግዙፍ ፓይፕ እየዘረጋ ነው። እስር ቤቶችንም ወደ ግብርና ማዕከልነት፣ ታራሚዎችንም ወደ አምራችነት እየለወጠ ነው። ይህንንና ሌሎች አስደናቂ የፕሬዚዳንት ካፒቴን ኢብራሂም ትራኦሬን ልማታዊ ስራዎችን የሚመለከቱ ተያያዥ ነገሮችን በቀጣይ ዝግጅታችን የምናስቃኛችሁ ይሆናል። እናም ኢብራሂም ትራኦሬ እና ቡርኪና ፋሶ እንዲህ እየተመነደጉ ነው። ካፕቴን ኢብራሂም ትራኦሬ ዘ ቪዥነሪ ሊደር ኦፍ ዘ ላንድ ኦፍ አፕራይት መን ሀዝ ደን ኢት አገን።

It is the engine driving Burkina Faso toward food sovereignty, economic independence, and national dignity. በዓለማችን በእድሜ ትንሹ ፕሬዚዳንት ስለሆነው ስለ 34 ዓመት ወጣቱ አፍሪካዊ መሪ ስለ ኢብራሂም ትራኦሬ ምን ተሰማችሁ? ሀሳብና አስተያየታችሁን በኮመንት አጋሩን። ይህም ቪዲዮም ለብዙዎች የልማት መነሳሳትን የሚፈጥር ነውና ላይክና ሼር አድርጉት። ቻናሉንም ሰብስክራይብ ማድረግ አትርሱ። በያላችሁበት በሰላም ቆዩን።